ከልቤ አዘንሁ። እናንተ እንደ ቀልድ እንዳታዩት፣ በባህል ከአባቴ ከእናቴ ለምጄዋለሁ እንዳትሉ። ይሄ ቤት የማን ቤት ነው? እስቲ ቤቱ የማን ቤት ነው? የአላህ ቤት። ቀበሌ ብትሄዱ ይሄው ይሄ ቀበሌ አይደል የመጣሁበት። ወረዳ ብትሄዱ ዞን ብትሄዱ ጫት ትቅማላችሁ? አትቅሙም። እንዴት አላህ ቤት ውስጥ ትቅማላችሁ? ምንም አልመሰላችሁም። እግራችሁን ዘርጋ አድርጋችሁ ውሃ ይዛችሁ ዳዋ በጫት እንደ ሙስሊሙ ጫት የተጫወተበት አለ። ወንድሞቼ፣ ነው ልክ ነኝ አይደለሁም? ቆይ ህፃን ልጅ እኮ አይደለሁም፣ ማላቀውን ነገር የምናገር እንደናንተ ልጅ የወለድኩኝ። እንዴት አላህ ቤት ውስጥ ትደፍራላችሁ? ይሄ ልብ በሉ። ከሰባት ሰማይ ከሰባት ምድር ሁሉም ግዛት የሱ ነው። መስጂዶች ግን ልዩ የሱ ግዛት ናቸው። እሱ ቤት ውስጥ እንዴት ጫት ይቃማል? ለሚስቶቻችሁ አልሆናችሁ፣ ለእስልምና አልሆናችሁ። አላህ ቤት ውስጥ ሰውኮ የሚወነጅልበትን ቦታ አለ። ጫት የሚቃምበት መስጂድ አላህ አሳየ። ኢና ሊላሂ ወኢና ኢለይሂ ራጂዑን ካፊር እንዲያረገን እያላችሁ በየቦታው ትጮኻላችሁ። መብራት የለንም እንዲህ የለንም ትላላችሁ፣ እናንተ አላህ ቤት ውስጥ ጫት እየቃማችሁ። ያላህ ባሪያዎች ሆይ አላህን ፍሩ። ሸውጃችሁ አልሄድም ብትፈልጉ፣ ዳዋውን አስቁሙት። ይሄን ችግር እያየሁ ግን እናንተ ለልጆቻችሁ አሁን ጫት ልታወርሱ ነው ማለት ነው ወይ ደለም? ወንድሞቼ መስጂድ ውስጥ ጫት ከተቃመ ልጅ ይሄን እያየ ካደገ የሚቀጥለው ምንድነው የሚሆነው? ስራ አይሰራም፣ አያርስም፣ አይማርም። ጥፍሩ ላይ ቆሻሻ ያለበት በስላም ስም የሚጠራ ኩፍየት የለበሰ እንዲህ አይነት የተዋረደ ትውልድ ነው የሚፈለገው። ሰይጣን ይሄን ያህል ድሪቶ ላይ አችል አይስራብን። ነውረኞች ነን አይደለንም? ያለ አባሪያዎች ሆይ የሚያስለቅሰውን ነገር እኮን ያሳያችሁኝ። እኔ የምገምተው ክፍለ ሀገር ብዙ የዱንያ ፍቅር የሌለበት ቁርአን የሚቀሩ ወጣቶች እስከዛሬም ስንዞር የነበረበት እንደዚህ ነው ጭራሽ መስጂድ ውስጥ ጫት ትቀማላችሁ? አላህን ልትፈሩ ልትወብቱ ይገባል። ይሄ ዋህብያ ምናም የሚል ስም ደግሞ እንዳታለጡ፣ ወንድም ለወንድሙ እውነተኛ ምክር የመከረው ነው። ዶክተር መጥቶ እስኪመክራችሁ አትጠብቁ። አላህ ብዬ ነው የነገርኳችሁ። ወንድማችሁ ነኝ። ከፊሎቻችሁ ነኝ፣ ተወልዱኛላችሁ። ከፊሎቻችሁ ነኝ፣ አትወልዱኝም። ወለዳችሁኝም አልወለዳችሁኝም ሙስሊሞችን ሽባ ያደረገውን ቅጠል። ቢቻል ከዚህ ክልል ከምድረ ገጽ ለማጥፋት ሰው ይጥራል እንጂ ጭራሽ አላህ ቤት ውስጥ እግር ተዘርግቶ ጫት ይቃማል? ኢና ሊላሂ ወኢና ኢለይሂ ራጂኡን። አላህ እውነተኛ መመለስን ይመልሰን። ከልባችሁ ጥፋታችሁ ሲነገራችሁ አባቶቼ ሆይ አልሰደብኳችሁም፣ አልናቅኳችሁም። አላህ ከዚህ በሽታ ያንሳችሁ። ይሄ አደገኛ የሆነ እኛን ሽባ አድርጎ ያስቀረ! መጥፎ በሽታ ነውና ከልባችን ላይ ይሄን